የአብይ ብልጽግና አዲስ አበባ ላይ ያለው ጭንቀት ግልባጭ የአንድ ሳንቲም ሁለት ግልባጭ ማሳያ ነው። ምናልባትም ከጠመንጃው ጋር ለ50 ዓመት ተፋቶት የነበረው ጠመንጃው ወልውሎት የመጀመሪያውን ጥይት ሲተኩስ ብአዴን አዲስ አበባ ላይ መጣ። አንድ ሳምንትም ቢቆይ፣ ሁለት ሳምንትም ቢቆይ 83 ግን መምጣቱ አይቀርም። ብአዴን ግን የኃይል ብልጫ መውሰድ የሚፈልገው ምንድን ነው? በጥይት ሲያቀጣው በሰልፍ የሚበላው ሲያጣ ዳቦም ለመግዛት ስት ሊወጣ ይላል እሱም ላይ ልንፈርድበት አይገባ መገደሉና መጨፍጨፉ ደግሞ ትክክል ነው ብሎ ጽንፈኛ ነው የሞተው፣ አማራ ነው የሞተው እኮ። ዋናው ግን ልብህን አትስት ነው ጥይትህንም፣ ካኪህንም። መሳሪያ ነው የሚይዘህ ደግሞ ከህዝቡ ጎን ሆነ በሚገባ ቋንቋ ያው ትመጣበታለህ። ተስፋ እናደርጋለን። ጥቁር ድመቶች በአማራ ጉያ ውስጥ ተፈጥሮ ነበረ ተኮልኩሎ ነበር የሚል መታሰቢያ ግደሱ ሰላም ጤና ይስጥልኝ አድማጭ ተመልካቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እንደምን ሰነበታችሁ። የጽናት ተከታዮች ሁሉ ጽናትን ሁሉ ጊዜም ሀሳብ አስተያየታችሁን በመስጠት ላይክ፣ ሼር፣ ሰብስክራይብ በማድረግ ጽናትን በመደገፍ ከጎናችን እንድትቆሙ እንጠይቃለን። እንግዲህ ጽናት እስካሁን የምታነሳቸውን መረጃዎች ሁሉ ሀሳባችሁን አስተያየታችሁን የምትሰጡ ከልብ ነው የምናመሰግነው። ጽናትን ደግፉ እንላለን። ይህንን ካልኩኝ በዋናነት እንግዲህ ብአዴን የሰላማዊ ሰልፍ ዝግጅት አድርጎ የተወሰነ የሰላማዊ ሰልፍ ለመጥራት እንቅስቃሴውን ጀምሮ በከፍተኛ ደረጃ ተቃውሞ ገጥሞታል፣ ግን የሆነ ሆኖ በካድሬዎችንም መኖዎችንም ሰብስቦ ትንሽ ነገር ለማሳየት ሞክረዋል። እንግዲህ በሰላማዊ ሰልፍ የሚመጣ መዳን አለው ወይ የሚለው አንድ ጉዳይ ሆኖ፣ ግን ሰላማዊ ሰልፉን ብአዴን ማሳየት የሚፈልገው ከምን እንድምታ ነው የሚለው ከዚህ በፊት በስፋት ተነጋግረንበታል፣ ግን ትንሽ ነገር ደግሞ መናገሩ ጥሩ ይመስለኛል። ምክንያቱም የብልጽግና አገዛዛውን በአማራ ክልል ውስጥ ነፃ መሬት በስፋት ይዘናል፣ እንደውም የሰላም ሚኒስትሩ በቅርብ ጊዜ ኢቲቪ ላይ ቀርበው 265 ወረዳዎችን ነፃ አድርገናል፣ ስምንት ትላልቅ ከተማዎችን በኛ እጅ ላይ ናቸው በአብዛኛው የወረዳ እና የዞን ከተሞች እጃችን ላይ ናቸው ብለው ነው የገለጸው። ስለዚህ አንድም እሱ ነው፣ ሁለተኛ ብአዴን የትጥቅ ትግሉን አጋክ የሚዋሉ ስለዚህ አሁን የመንግስት ቁመና ያለኝ እኔ ነኝ የሚል የፕሮፓጋንዳ ስራ የግድ ስለሚያስፈልገው ያንን ለማሳየት የግድ ሰላማዊ ሰልፍ ምናምን የሚያደርገው ይሄ የታጥቆ ከፊትም ከኋላም የከበበውን ኃይል አቅም እንደሌለው አንዱ ህዝባዊ ውግንና እንደሌለው ህዝባዊ መሰረት እንደሌለው ህዝቡ ራሱ ደግሞ እየተፋው እንደመጣ ለማሳየት፣ በሌላ በኩል ደግሞ የኃይል ብልጫ ውስጄ እኔ ሰላም ነኝ፣ ስለዚህ ከኔ ጋር ካልቆማችሁ ዋጋ ትከፍላላችሁ የሚል ማስፈራራትም ለመጠቀም የግድ እንደዚህ አይነት የሰላማዊ ሰልፍ እንቅስቃሴዎች የሚፈልገው ይሄ ነው፣ የኃይል ብልጫ ለመውሰድ ነው። የኃይል ብልጫ መውሰድ ነው። ስለዚህ አሁን ብአዴን ግን የኃይል ብልጫ መውሰድ የሚፈልገው ምንድ ነው? በጥይት ሲያቅተው በሰልፍ ነው። ከዚህ በፊት ደግሞ የአማራ ህዝብ እየጠየቅ የነበረው አይ ጥይት ከማንሳቴ በፊት በሰላማዊ ሰልፍ፣ በቃ ብአዴን ብአዴን ይብቃ ሞታል፣ በድኑ ነው የሚለው። በድን በድኑ ግን አልሰማም፣ በትዕቢት ተወጥሮ ነበር። እና ያ በትዕቢት የተወጠረው ብአዴን ሲተነፍስ ያ ትዕግስቱ ሲተነፍስ ህዝቡ በቃይን ብሎ ሲወጣና ያ ጠመንጃውን ምናልባትም ከጠመንጃው ጋር ለሐምሳ ዓመት ተፋቶት የነበረውን ጠመንጃ ወልውሎት የመጀመሪያውን ጥይት ሲተኩስ ብአዴን አዲስ አበባ የመጣ የመጀመሪያውን ጥይት ሲተኩስ አዲስ አበባ የመጣው ብአዴን አቅቶት የአብይ አገዛዝ ጦሪጓሊም ብሎ ያው ጦርነቱ አማራ ክልል ላይ ከተጀመረ ሁለት ዓመት ሆኗል። ሁለት ዓመት ሙሉ በአዴን የሚያለቅሰው ስለ ሰላም ነው። ለቅሶ በሙሉ ካያችሁ ሰላም ነው፣ ሰላም ይሻለናል፣ ሰላም ምናምን እና በቃ ሄደው ነው የሰላም አምባሳደር ሆኖ ሁለት ዓመት ሙሉ ያሳለፈ እና መጀመሪያ ህዝቡ ሲጠይቀው የነበረውን ሰላም አልሰጥ ሲለው፣ ያንን ሰላም ህዝቡ ለማምጣት የሚሄደው ምንድን ነው? ጠበንጃውን ያነሳው ጠበንጃው ደግሞ ከጠበንጃ የሚመጣ ሰላም ፍለጋ ማለት ከጠመንጃ አፈሙዝ የሚመጣ ሰላም። ስለዚህ ሰላም የሚፈልገው ህዝብ ሰልፉን ትቶት የት ገብቷል? ጫካ ውስጥ ነው የገባው። ስለዚህ ሰልፍ አሁን የሚጠራው ማን ነው? ህዝቡ አይደለም ሰልፍ የሚጠራው ሰልፍ የሚሳተፈው ህዝቡ ሳይሆን የኦሆዴድ ብልጽግና፣ የአማራ ክልል ተወካይ የአማራ ኦሆዴድ ኦሆዴድ ነው የምለው የአማራ ኦሆዴድ ብአዴን ከአንገት በላይ ያለውና ከአንገት በታች ያለው ካድሬው ተሰብስቦ መፈክር ይዞ ወደ ጎዳና የሚወጣበት ሰላማዊ ሰልፍ ነው። ያ ሰላማዊ ሰልፍ የአማራ ህዝብ ሰላማዊ ሰልፍ አይደለም፣ የብልጽግና በዋናነት ቋንቋውን የቀየረ ብልጽግና ሰልፍ ነው። ይሄ ደግሞ የፓርቲ ሰልፍ ማለት ነው፣ የህዝብ ሰልፍ ሳይሆን የአንድ አምባገነ ገዳይ አባላት የሚከፍላቸው አባላት ወደ ያለቃቸውን ስልጣን ለማስጠበቅ ተሰብሰብ ብለው መፈክር ይዘው የሚወጡበት ሰልፍ ነው። ይህ ሰልፍ ስንጠራው የአማራ ህዝብ ሰልፍ አይባልም፣ የብልጽግና ሰልፍ ነው የሚባለው። የአማራ ህዝብ ሰልፍ ከዚህ በፊት ወጥተዋል። ከዚህ በፊት በደጋጋሚ ጊዜ የምናውቀው የአማራ በደጋጋሚ ጊዜ ሰልፍ ወጥቶ ሲጠይቅ ነው የምናውቀው። አሁን ያ ሰልፍ ተሰብስቦ ያሉ የት ነው? ጠመንጃውን ይዞ ጫካ ውስጥ ነው ያል። ስለዚህ በጫካ ቋንቋ ያቃተው ብአዴን የጫካው ቋንቋ ሲሸነፍበት ሲያቅተው የጫካውን ትግል በመፈክር በሰላማዊ ሰልፍ አሸነፍኩኝ ብሎ ለመምጣት ነው የሚዘጋጀው ማለት ነው። ስለዚህ ይሄ ዝግጅቱ ምንድነው የብአዴን ዝግጅት የሚያሳየው፣ በራሱ የብልጽግና አገዛዝ በአማራ ክልል ውስጥ ያለው ትግል ማቆሚያውን እንደጠፋ ነው። ማቆሚያው አጥቶታል። የምክክር ኮሚሽን አመጣ፣ የሰላም ጥያቄ አመጣ ድርድር ምናምን ብሎ ምናምን አመጣ። ምንም ሊሆንለት አልቻልም። አሁን መጨረሻ ላይ የሚያመጣው ምንድን ነው? ሰላማዊ ሰልፍ። ሰላማዊ ሰልፉ ደግሞ የሚያመጣው ምንድን ነው? አይ ህዝቡ ከኔ ጋር እኮ ነው፣ እናንተን አይደግፍም፣ ያው ፅንፈኛውን አሸንፈነዋል፣ ፋኖን አሸንፈናል የሚል መታበያ ውስጥ ለመግባት ነው። አሁን እዛም እዚህም የተወሰነ ካኪ እያለበሰ ምናምን ሚሊሻ ምናምን ያሰለጥናል። ግን ይሄ የሚሰለጥነው ሚሊሻ መሳሪያውን ይዞ ጫካ የሚገባ ነው። በነገራችን እኔ መሰልጠኑ ምናምን ምንም ችግር አለበት ብዬ አላስብም። የሚሰጡትንም ካኪ ይልበስ፣ ጠመንጃም ሲሰጡት ይታጠቅ፣ ጥይቱንም የያዝ ችግር የለውም። ዋናው ግን ልብህን አትስትም። ጥይትህንም ካኪህንም መሳሪያ የሚይዘህ ደግሞ ከህዝቡ ጎን ሆነህ በሚገባ ቋንቋ ያው ትመጣበታለህ። ተስፋ እናደርጋለን። ስለዚህ ብአዴን የሚያሰለጥነው ራሱ ይሄ ሚኒሻ ምናምን የሚለው የሚሞትበት ነው። ራሱ በራሱ ጨዋታ፣ በራሱ ስልጠና፣ በራሱ ትጥቅ የሚሞትበት ነው። ሰልፍ ብሎ የሚጠራው ደግሞ የሚድንበት አይደለም። ሰልፉ ራሱ የሚሞትበት ሰልፍ ነው። ሰልፍ ሲጠራ ዝም ብሎ አይጠራም። መዳከሙ፣ መውደቁ፣ እያበቃለት መምጣቱም የሚያሳየው፣ ስለዚህ የአማራ ብልጽግና አሁን ልክ የአብይ ብልጽግና አዲስ አበባ ላይ ያለው ጭንቀት ግልባጭ የአንድ ሳንቲም ሁለት ግልባጭ ነው፣ ማሳያ ነው። አዲስ አበባ ላይ ያለው የአብይ አገዛዝ፣ ባህር ዳር ላይ ያለው የአረጋ ከበደ ካቢኔ ማሳያ ነው። የጭንቀቶቹ ማሳያ ጭንቀቶቹ ናቸው የሚገለባበት። ስለዚህ ብአዴን በሰልፍ የሚድንበት ሳይሆን በሰልፍ የሚሞትበት የመጨረሻ ኑዛዜዎቹ የመጨረሻው የፖለቲካ ውድቀቱን ማሳያል ሌላ ምንም በውጤት ደረጃም የሚቀይረው ምንም የለም። ምክንያቱም ሰልፉ በራሱ የሚያመጠው ነገር የለም፣ ምንም የሚያመጠው ነገር በሰልፍ የሚቆም አይደለም፣ በሰልፍ ወደ ቤት የምታስገባው የለም። ሰልፍ ተሰለፈ ጠየቀ እንቢ ስትለው ወደ ጫካ ገብቶ ጠበንጃ አንስቶ የጠበንጃ ቋንቋ ጀምሮ ይሄ ቋንቋ ደግሞ ሁለት ዓመት ይቆየ። ስለዚህ ይሄ ጠመንጃ ትግል ደግሞ እያሸነፈ መምጣቱ የሚያቀር ጉዳይ የጊዜ ጉዳይ ምናልባት የተራዘመ ትንሽ ጊዜ ሊወስድ ይችላል። አዎ፣ እሱ ምንም ባለፉትም ጊዜ እኮ የደርግ ስርዓት ለመጣል ቢያንስ 17 ዓመት በትጥቅ ትግል ውስጥ ያሳለፉ ሰዎች መጨረሻ ላይ ግን 83ና ይተውታል አሳክተ በተመሳሳይ ማለት ነው ስለዚህ በአዴን ሰልፍ ማድረግ ይችላል፣ ግን ሰልፍ የሚያደርገው ግን ነፍሱ እስክትወጣ። ያቺ ነፍሱ የምትወጣበት ጊዜ ግን የማይቀር ጉዳይ ነው። ያቺ ደግሞ 83 ትመጣለች። ያቺ 83 መሽነች የሚለው እኛም አናውቀው፣ በአዴንም አያውቀው፣ አብይም አያውቀው። ግን መምጣቱ ግን የማይቀር ጉዳይ ነው። አሁን ዋናው ጉዳይ በመምጣትና ባለመምጣት ጉዳይ ነው። አብይ ሺህ ዓመት ብትዋጉ አታሸንፉኝም ብለው እንደ ሁለት ዓመት አብይስ ይቆያል ወይ የሚለው ነገ ጠዋት የምንለው እንኳን ሺህ ዓመት። ስለዚህ የብአዴንም ጉዳይ እንደዛ ነው። አንድ ሳምንትም ቢቆይ ሁለት ሳምንትም ቢቆይ፣ 83 ግን መምጣቱ አይቀርም። ያ 83 ለመምጣት ግን ምልክቱ ምንድነው? ብአዴን የሚጠራቸው ሰልፎች እራሳቸው የውድቀቱ ያ የመጨረሻው ምልክት ማሳያዎች ናቸው። ከፍርሃት የሚመጣ ሰልፍ፣ ከውድቀት የሚመጣ ሰልፍ ስለዚህ ሰልፍ የሚወጣው ደግሞ በተለያየ መልኩ ሰልፍ ይወጣል። አንዱ የካድሬ ሰልፍ ነው በጥቅም በምናምን እሱ ደግሞ ሁለተኛው፣ በሶስተኛ ደግሞ በፍርሃትም ይወጣል፣ ተገዶም ይወጣል። ያጠቁኛል በተወሰነ ደረጃ ከተማውንም ቢሆን እንደው የተወሰነ ትንሽ የሚኒሻ ይዘው ስለተቀመጡ ያጠቁኛል ብሎ የሚፈራ ሰው ሊወጣ ይችላል። ስለዚህ ተገዶ የሚወጣው ተከፍሎት የሚወጣው እና ካድሬው ደግሞ መንግስቴ ብሎ ብልጽግና ብሎ የሚወጣው የተለያየ አሳሰብ እና ፍላጎት ያላቸው ናቸው። እነዚህ ደግሞ የአማራን ሕዝብ የሚወክሉ ሳይሆን የአማራ ሕዝብ ሞትና ጥቃት ትክክል ነው ብሎ ፍትሐዊ ነው ብሎ የሚያምኑ የድንቁርና ስብስቦች ናቸው። እነዚያ የአማራን ሕዝብ አይወክሉ አማርኛ ግን ይናገራል፣ ግን አማራ ግን የሚወክል የፖለቲካ ቁመና ግን የላቸው ማሳሰብ የላቸውም። ስለዚህ ልክ በአዴን ሰልፍ የወጡትን ሰዎች ይዞ ምናምን ራሱን የሚፎክስበት ፖለቲካዎች የሚያስቅ እኮ ነው። እና በዛ ደረጃ የሚገመግም አይደለም። የመውደቂያ ምልክት ነው ይሄ ሰልፍ፣ የሚያድን ሰልፍ አይደለም። በጫካ ቋንቋ ሲያቀትል በሰላማዊ ሰልፍ እድናለሁ ብሎ መሞከር የዋህነት ነው። ከዚህ በፊት ተሞክሯል፣ አልተቻለም። አሁንም ይሞከራል፣ አይቻልም። ስለዚህ በእኔ ግምገማ ሰልፍ የወጡት ሰዎች በተወሰነ መልኩ ብአዴን የመንግስት ቁመና አለው ብሎ አስበው ነው ብሎ መገምገምም ትክክል አይደለም። አስራ አምስት ቀንን ቢቆይ ሶስት ሳምንትም ቢቆይ እንዳልጎዳ ብሎ የሚያስብ በፍርሃት ይወጣል። ጥቅም እስካገኘው ድረስ ምን ችግር አለኝ የሚላል የብአዴን ጉዳይ ስስ ልብ ሆኑበት ደግሞ ሰልፍ የሚወጣል። እሱ እራሱን ክላሶች አሉት። እነዚህ ክላሶች ነገ ጠዋትም ይሄ በተለይ ይሄ ለነፃነት የሚታገሉ ለህልውን ነው የሚታገሉ ሲመጣ መለየት ያለበት ይሄ ነው። እንደዚህ አይነቶችን ክላስ መለየት አለበት። ስለዚህ በፍርሃት የሚወጣው በምን የሚወጣው ሁሉ ብአዴን ነው ብሎ መፈረጅ የለበትም። ተገዶ የሚወጠዋል አብዛኛው፣ እሱ በጥቅም የሚወጠዋል እሱ፣ ደግሞ ኑሮ አሸንፎት ከእጅ ወዳፍ በሚሆን ኑሮ ሲያሸንፉ የሚበላው ሲያጣ ዳቦም ለመግዛት እስቲ ሊወጣ ይላል። እሱም ላይ ልንፈርድበት አይገባም። ዋነኛው ግን ማስተር ማይንዱ ግን ብልጽግና ናድናለሁ ብሎ የሚወጣው ነው። እሱ ደግሞ ከአንገት በላይ ያለው እሱ ደግሞ ጥቂት ነው። ይሄ ጥቂት ያህል ደግሞ ነገ ጠዋት በሚገባው ቋንቋ መሸነፍ ይሸነፋል። ሲሸነፍ ይተነፍሳል። ሲተነፍስ ደግሞ ሂሳብ ይወራለን። የሚከፍለው ሂሳብ አለ የሚከፍለው የጀርባ ታሪኮች አሉ። አንዱ የጀርባ ታሪክ እንደነዚህ አይነት ወንጀሎች ናቸው። ምክንያቱም አሁን አማራው በሰማይ በድሮን እየሞተ በመድፍ በከባድ መሳሪያ እየተገደለ ይህንን የሚገድለውን ይህንን የዘር ጭፍጨፋ የሚፈጽመውን የአብይ አገዛዝ ትክክል ነው ብለህ እውቅና ሰጥተህ መፈክር ጽፈህ ያሰለፍ ሁሉ ነገ ጠዋት ዋጋ ትከፍላለህ። ሕዝብ ዋጋ ያስከፍላል። ደሙን ይሽርበታል። እዚህ ዋጋ ሲከፍል ደግሞ ዝም ብለን ዋጋ ያከፍልን፣ በነጠላ የሚከፍል ዋጋ የለም። በታሪኮች ሁሉ ዋጋ ትከፍልበታል፣ የሰማዕትነት ዋጋ ትከፍልበታል። ምክንያቱም በውድቀታችሁ ላይ ራሱ አሁን ከዚህ በኋላ የሚቀጥለው ጀኔሬሽን ሁለት ሶስት ጀኔሬሽን ራሱ እናንተን የሚመለከትበት የመሀል አደባባይ ሀውልት ተቀርጾላቸው ይቀመጣል። ለልጆቻችን ለምናምን የምናሳያቸው ማለት ነው ሀውልት ተሰርቶላቸው እንደዚህ አይነት ታሪክ እንደዚህ አይነት ጥቁር ትውልድ ተፈጥሮ ነበር ተብሎ ህዝቡ በልጆቹ እንዲቀረጽ ማለት ነው በልጆቹ እንዲያስተምር ይሄ ነው አሁን አማር የገጠመው ይሄ ነው የሚያሳዝነው ይሄ ነው በውክልና የገዛ ወገኑን የሚያስጨፈጨፍ ማስጨፍጨፍ ብቻ የለም፣ መግደል እኮ ብቻ የለም። መገደሉና መጨፍጨፉ ደግሞ ትክክል ነው ብሎ ፅንፈኛ ነው የሞተው አማራ ነው የሞተው እኮ ነው ፅንፈኛ ነው የሞተው ይላሉ። መሀል አዲስ አበባ ላይ ደግሞ ያለው ደግሞ ኦሮሙማ የሚባል አስተሳሰብ ይዞ አንድ መደብ አንድ የገዢ ክላስ ለመፍጠር የፖለቲካ ስራውን ይሰራል። እና በሁለቱ ላይ ያለውን ነገር ስታስቡት በጣም ያሳዝናል። ስለዚህ እነዚህን ሰዎች አማራው ካሸነፈ በኋላ ሊያስባቸው የሚገባው ሐውልት ተክሎ ማሰብ አለበት። ልጆቻቸው፣ ቤተሰቦቻቸው፣ አጠቃላይ ታሪካቸው የመጡበት ታሪክ የብአዴን ታሪክ በሙሉ በነዛ ሐውልት ውስጥ ትውልዱ እየተማረ ሕፃናት እየተማሩበት መሄድ አለባቸው። እንደነዚህ አይነት ጥቁር ድመቶች በአማራ ጉያ ውስጥ ተፈጥረው ነበረ ተኮልኩሎ ነበር የሚል መታሰብ የግድ ያስፈልገዋል። በብአዴን ታሪክ ውስጥ ያለፈ በሙሉ እየጸጸተው እንዲኖር እየጸጸተው፣ ያ አስተሳሰብ መፈጠር አለበት። ያ አስተሳሰብ ነገ ጠዋት መዋደድ አለበት። የማይቀር ጉዳይ ነው ነገሩ። የህዝቡ ትግል አሸንፉ የማይቀር ጉዳይ ነው። ያን የህዝቡ ትግል ሲያሸንፍ የፖለቲካ ሊቃ ሲሰባሰብ ብአዴን ግን በአማራ ክልል ውስጥ ለአንዴና ለመጨረሻ ጊዜ በጥቁር ድመት ተስሎ የአማራን ህዝብ በሚገልጽ መልኩ መታየት አለበት ብዬ አስባለሁ። እኔ በዛ ደረጃ ነው። ለዛ ደግሞ ህዝቡ ያስብበታል ነገ ጠዋት ብዬ አስባለሁ። ለማንኛውም ሰልፉ ውጤቱ ምንድን ነው ከተባለ፣ በውጤት ደረጃ የሚቀይረው ውጤት ነው። የፕሮፓጋንዳ ምናምን ዲስኮርስ ለአንድ ቀን ለምናምን ሊጠቀም ይችላል። በውጤት ደረጃ ግን የሚቀይረው ውጤት የለም። ውጤቱ የመጨረሻው ውጤት ውድቀት ነው፣ የብአዴን ውድቀት። እሱ ደግሞ ከሰልፍ በላይ አሁን የጥይት ባሩድ መሽተት አይደለም፣ ሽታውን የተለማመደው ወንድሙን እየቀበረ የመጣ ትውልድ እየተፈጠረው ስለዚህ አሁን ከዚህ በኋላ ወደ ቤቱ የሚቀመጥ ሰው የለም። የሸተተው የጥይት ባሉት እስከ መጨረሻው ድረስ ሊፋለመ የተዘጋጀ ትውልድ ተፈጥሯል። ይሄ በሁሉም አካባቢ ነው፣ በሁሉም አማራ ክልል ላይ ነው እየታየ ነው። ትናንት ጎንደር አካባቢ ላይ የነበረው ኃይል ከተማው ላይ ገብቶ በፈለጉት ሰዓት ገብተው እንዴት እንደወጡ ማሳያ ነው። ገብተው በፈለጉት ሰዓት ቤተሰብ ጠይቆ እኮ የሚወጣ ይል ተፈጥሯል። በዚህ ቀን ገብተን መውጣት አለብን ማለት ስለዚህ ባህር ዳር አካባቢ የተሰበሰበ ሚኒሻ በአዴን ነው ያደገ። ገብቶ በፈለጉት ሰዓት ላይ ጨርሶ ወይም ደግሞ ጊዜ ሰጥቶ የሚወጣ ትውልድ ተፈጥሯል። ስለዚህ ውጤቱ ምንድን ነው? የመጨረሻው ውጤት ምንድን ነው ከተባለ ሞት ነው። ስለዚህ ከመሞቱ በፊት በአዴን ምንድን ነው የሚያደርገው ከተባለ መፈክር ይዞ እየወጣ ነበር የተወሰኑ ሰዎችን ሰብስቦ ምናምን። የመጨረሻው ላይ የምናወራው ይሄ ከዚህ በኋላ ምንድን ነው ውጤቱ? ከሰልፉ በኋላ ያለው ውጤት ግን ምንድን ነው? ወደ ቤት የሚያስገባ ነው አይደል? እኔ በዛ ደረጃ ስለምንመለከተው ነው። ለማንኛውም የአማራ ትግል መነሳት ብቻ አይደለም ከየትኛውም ጊዜ በላይ አድጓል። በሁለት ነገር አድጓል። ዋነኛ ነገር አንዱ በአስተሳሰብ አድጓል የጋራ ጠላታችን ምንድን ነው? ለዚህ ውድቀት የዳረገኝ ማን ነው የሚል አስተሳሰብ አማራን ከጫፍ እስከ ጫፍ አንድ አድርጎታል። ይሄ አስተሳሰብ ትልቅ፣ በጣም ትልቅ። ሁለተኛ ይህንን አስተሳሰብ ለማሸነፍ የነፍጥ ትግል የትግል መሳሪያ አድርጎ ይዞታል። ስለዚህ በአስተሳሰብ አንድ ለሆነ ጠላቱን የለየ ይህንን አስተሳሰብ ደግሞ በኃይል አሸንፈዋለሁ ብሎ የተሰባሰበ ጠመንጃውን ወድ ብሎ ጫካ የገባው ትውልድ አሸናፊ ትውልድ ነው። የመጨረሻ አሸናፊ ትውልድ ነው ማመን ያስፈልጋል። ስለዚህ አረጋ ከበደ የሆን ተመስገን እዛ አካባቢ የምትል ከሰከሰው ህጋዝ ይሳይ ምናምን እዚህ የብአዴን መዋቅር ውስጥ የሚሰበሰበው እዛም እዚም የሚሎጠው ያለው ጊዜ የኑዛዜ ጊዜ ነው፣ የቀብር ጊዜ ነው። ስለዚህ በቀብርና በኑዛዜ መሃል ሆነ የምትፈጥራቸው የተወሰኑ የደስታ ጨፈራዎች ሁሉ ጊዜያዊ እንጂ ዘላቂ አይደሉም። ጊዜያዊ ደስታ፣ ጊዜያዊ ዝላይ ነው እንጂ ዘላቂ የሆነ ሞትን የሚያድነው በዘላቂነት ሞትን የሚያፋጥ ነው በዘላቂነት ሞትን የሚያፋጥነው በጀርባ የከበበ ትውልድ ተፈጥሯል። ከጫፍ እስከ ጫፍ ያለ አማራ አንድ የሆነ አመለካከት አለ። ይሄ ከፊት የምታየው ምናምን ይሄ በመፈክር በምናምን የምታየው የተወሰነ ባለች ጊዜ ላይ ነፍስህ ትንሽ እንደው የደስታ ስሜት እንዲሰማት የምዘልበት እድል ይሰጥህ ካልሆነ በውጤት አይደለም። ስለዚህ የብአዴን የመጨረሻው የውድቀት ምልክት አድርጌ ነው ደመው በጀመረው መንገድ ሲያቅተው በሰላማዊ ሰልፍ ለመጨረስ የሚጋጋጥበት ግን የማይቻልበት አውድ አድርጌ ነው የምመለከተው። ስለዚህ በአዴን ያው ስንብት ላይ ነው ያለው፣ ሌላ አይደለም። አብይ አዲስ አበባ ላይ ጭንቀት ላይ ተጨንቋል። የአብይ መንፈስ ደግሞ ባህር ዳር ላይ እየጨነቀ ነው ያለው። ውጤቱ ግን ተመሳሳይ ነው። የአዲስ አበባው፣ የባህር ዳሩ ውጤታቸው ውድቀት፣ ሞት፣ ከዚህ ውጭ ሌላ ምንም የለም። ይህንን ደግሞ በትውልዱና በጊዜ ዳኝነት ውስጥ እናያዋለን ብዬ ተስፋ ረገን፣ የዛሬ ፕሮግራማችን ይህን ይመስል ነበረ። የሚቀጥለው በሌላ ጉዳይና በሌላ አጀንዳ እስክንገናኝ የዛሬ በዚህ ያበቃው። ጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመቆም ድጋፍ አስተያየታችሁን እንዲገልጹ እየጠየኩኝ ፕሮግራማችን እንጨርሳለን። ዋናው እዚህ ጋር ማሳሰብ የምንፈልገው ግን በተለይ የጽናት ቤተሰቦች ጽናትን በየትኛውም መልኩ መደገፍ የምትፈልጉ መደገፍ ትችላላችሁ። ሀሳብ አስተያየትን መስጠት የምትፈልጉ ወይም ደግሞ አንዳንድ መረጃዎች አለን የምትሉ በጽናት በውስጥ መስመር በኩል እንድትልጉልን እጠይቃለሁ። ፕሮግራማችን እዚህ ላይ ያበቃለሁ። ሰላም ነው።